እንግዲህ ነግሬያችሁ ነበረ። ዛሬ እነ ቡራ ሰፕራይዝ አለ ብያችሁ፣ ቅድም ነግሬያችሁ ነበረ። ወይ በራሳቸው ቤት ይመጣሉ ወይ በሰው ቤት ይመጣሉ ብያችሁ ነበረ። ዛሬ እንግዲህ ሰፕራይዙ ያልኳችሁ እንግዲህ ይሄኑ፣ ለፍጼ እንግዲህ ዩቲዩብ ተከፍቶለታል። በጣም ደስ ይላል። ሁልጊዜ ጊዜ እነዚህ ልጆች ሰውን በማበረታታት ሰውን በማገዝ እግዚአብሔር ይስጣችሁ ነው የምለው። አዎ ፍጼ ይገባዋል። ለእናንተ ብዙ መስዋዕትነትን ያ ያደረገ ልጅ ነው። አብሯቸው የሰራ ነው። ቪዲዮ ይቀርጻቸዋል። በጣም ጥሩ ልጅ ነው። የእናንተ የ ልብ ጓደኛችሁ ነው፣ የሁለታችሁን ፍቅር የሚፈልግ ልጅ ነው። ለፍፄ ብዙ ጊዜ ተናግረናል። ለፍፄ ዩቱብ ይከፈትለት ብለን ብዙዎቻችን ተናግረናል። ዛሬ እንግዲህ ቃላችንን ሰምታችሁ ቃላችንን አክብራችሁ ለፍፄ ዩቱብ ስለከፈታችሁለት በጣም ነው የምናመሰግናችሁ። ማለት ነው ትለያላችሁ። ዛሬ ደግሞ እኔ በቃ እናንተ ፍቅር ሁናችሁ ስትመጡ ምን ያህል ደስ እንደሚለን ባያችሁ እና ብሩኬ ቅድም የተናገ አሪፍ ንግግር የተናገርከው። እኔ በፊት በደንብ ዩቱብ ሳይ እንደ ማንኛውም ሰው ዝም ብዬ ነበረ የማየው። አሁን ግን የኔ ፋሚሊዎች ይለያሉ። ከኛ ጋር ስንደሰት ተደስተው፣ ስንጨነቅ ተጨንቀው፣ ስንጣላ ደንግጠው በጣም የሚገርም ፋሚሊ ነው ያለን ብሎ ፋሚሊ የጨረቃ ቤተሰቦችን ሲያመሰግን ነበር። እንዲሁም ሀይሚዬም እንደዛው በጣም ነበር የሚያምሩት። ልፊያቸው፣ ጫወታቸው፣ ይሄ ፀጉር የምትነካካት ነገር ሁሉ እኛ በጣም ነው ደስ የሚለን። እውነት ነው የምናገረው። ፍፄ በጣም ትልቅ ሰው ነው፣ ይለያል። እኔ እግዚአብሔርን በጣም ብዙ ጊዜ ልቡ ነ ሁሌ ምን አለ ለፍጼ በተከፈተለት እል ነበረ። ዛሬ ግን ሀሳቤ ተሳክቷል ደስ ብሎኛል። እንግዲህ ያልኳችሁ ሰፕራይዝ፣ ቅድም እንደዛ ነው ሰፕራይዝ አለ ብያችሁ ነበረ። ያው ለፍጼ ትልቅ ይሄ ሰፕራይዝ ነው፣ ትልቅ ሰፕራይዝ ነው። ለምን ሁላችሁ የምትፈልጉት ነገር ነበረ ይሄ ማለት ነው። እና ደስ ይል ነበረ። ዛሬ በቤታቸው እንደመጡ ነግሬያችሁ ነበር ቅድም። ሁላቸው እንደ አንዳንድ ወፎች ለእኛ መጥቶ ሲነግሩን እንደዚህ ነው ጠላት ይቃጠላል። አሁንም ጠላት ይቃጠላል። በብሩኬና በሃይሚ መሃል ማንም ሰው ባይገባ ደስታችን ነው። እና ብዙ ጊዜ አንዳንድ ልጆች ልጆች ስለነሱ መጥፎ ለማውራት ይፈልጋሉ። ስለነሱ ነገር ክፉ ነገር ለመናገር ይፈልጋሉ። ግን ግን ማንም የሚሰማቸው ሰው የለም። እውነቴን ነው የምናገረው። ማንም ቢመጣ፣ ማንም ቢፈለጥ ምንም የሚመጣው ነገር የለም። ጋብቷቸው ላይ እና የሀይሚና የብሩኬ ፍቅር እኔ ሁሌ አደንዝዞኝ ማደንዝዣ ማደንዝዣ ተወግቼ ማለት ነው። ማደንዝዣ ስትወጉ እንዲ ነው ተወግታችሁ ድንዝዝ ዝምትሉ ነግራለ በቃ ደንዝዤ ነው ማያቸው ማለት ነው። ድንዝዝ ብዬ በቃ ደስ ብሎ ነው ማያቸው። ቤተሰብዬ፣ እኔ ብቻ ሳይሆን አብዛኞቻችሁ እንደዛ ነው የምታዩት። እና ደግሞ ይሄ ተው በእናታችሁ ይሄ ፎቶ የምዘቀዝቁትን ነገር እረፉ በቃ። ምንድን ነው ፎቶ የምዘቀዝቁት? ምን ይሁን ነው የምትሉት? ቆይ ምንድን ነው የብሩኬና ዘግዝቃችሁ የሀይሚን ቤተሰብ ዘግዝቃችሁ ምን ምንድን ነው የሚያስደስታችሁ? እኔ እግዚአብሔርን በጣም ብዙ ነው የሚደርሰኝ። ምንድን ነው የሚያስደስታችሁ? ምንድን ነው የሰውን የሰውን ደስታ ማስደስት? ሰው ሁሉ የተሰበሰበ ምን ጉድ ነው? ግን እኔ በጣም ነው የሚገርመኝ። እግዚአብሔርን ነው ምላችሁ። ተውረፉ የእናት ፎቶ አይዘቀዘቅም። እናት አትዘቀዘቅ። እኔ አፈር ልብላ። እናት እናት ማለት እኮ ምን ብዬ ልንገራችሁ? እናት ምን እኔ እንጃ። እኔ ቃላት ያንሰኛል ስለእናት ለማውራም ማለት ነው። እንዴት ነው እናት የምትዘቀዘቀው ፎቶ ግን ልቦና አይስጣችሁ ነው የምለው። እውነት በሀይሚና በቡሩክ የሚቀና ሰው ነው እንደዚህ የሚያደርገው። አንደኛ በሀይሚ የሚቀኑ ብዙ ብዙ ሴቶች አሉ። ሀይሚን መሆን አትችሉም። በቃ እን እኔ ሀይሚን መሆን ይችላሉ። የሀይሚን ልብስ ልልበስ ብል አይሆነኝም። እኔ ወፍራም ስለሆን፣ ግን እሷ ቀጭን ስለሆነች አይሆነኝም። ስለዚህ እኔ ሀይሚ መሆን አልችልም። ሀይሚ ደግሞ እኔ መሆን አትችልም። ስለዚህ ሀይሚ መሆን ስለማትችሉ ነው ይሄ ቅናት መንፈስ ነው እንደዚህ የሚያደርጋችሁ። ስለዚህ ሀይሚ ላይ አይናችሁን አንሱ በቃ ከሃይሚ ላይ አይናችሁን አንሱ ነው ምለው። የብሩኬና የሃይሚ ፍቅር ይቀጥላል። ቤተሰብዬ በጣም ደስ የሚል ፍቅር ነው ያላቸው። ደግሞ ከሰሞኑ ደሞ ታያላችሁ ሚገርም ሚገርም ደግሞ ሌላ ሰፕራይዝ አለ ሰፕራይዙ ታዩታላችሁ። ይመጣል፣ በአይናችሁ ታዩታላችሁ። ቀስ ቀስ እያለ አዳዲስ ሰፕራይዝ ይመጣል። የሁለት መቶ ሺውም አውቃ ነው ያዘናጋችሁ። ሀይሚዬ አዘንግተዋለች። ሁለት መቶ ሺውን ሰፕራይዝ እንደምታደረገው ታዩታላችሁ። ይሄንም ታዩታላችሁ። ቀስ እያላችሁ አዚ ያዘነጋችሁም እሷ አውቃ ነው ትልቅ ነገር ልታደርግለት አስባ ስለሆነ ነው ዝም ያለችው ማለት ነው። ባለፈውም ዛፍዬ፣ ምን ነው ሀይሚ ዝም አለች? ሁለት መቶ ሺውን ለምንድን ነው ዝም ያለችው? ሰፕራይዝ ሳታደረገው ወይ ምንም ነገር አላደረገችም ምናምን ላላችሁ ታደርጋለች። ጠብቁ ጠብቁ፣ በደንብ አድርጋ ነው የምታደርግለት። እውነቴን ነው የምናገረው። ትልቅ ሰፕራይዝ አለ። ሁሌ የሚለይ ያሉ እነሱ ስለ እነሱ ቃላት የለንም እኛ። እውነቴን ነው የምናገረው። ዱባይም እንደሚሄዱት ታውቃላችሁ ወይ? መጀመሪያ ይመስለኛል ቤተሰብዬ ዱባይ ሳይሄዱ እዚው አዲስ አበባ ውስጥ ወደ ክፍለ ሀገር ይሄዳሉ። እሱን እኔ እንጃ። እንግዲህ ሂደው ከዛ በኋላ ነው እንግዲህ ወደ ዱባይ የሚሄዱት ይመስለኛል። ደግሞ ሀሳብ ተቀይሯል ቤተሰብዬ እንግዲህ ሀሳባችሁን ሲቀይሩ እኛም መተን እነግራቸዋለን፣ ማለት ነው። በጣም ደስ ብሎኛል። እንኳን ደስ ያላችሁ። እውነቴን ነው የምናገረው ለሰው ጥሩ የምታስቡ ለሰው ጥሩ ነገር ቲንክ የምታደርጉ ልጆች በቃ የሰው ደስታ የሚያስደስታችሁ እንኳን ደስ ያላችሁ ነው ምለ በጣም ምስኪን በጣም የሚያሳዝኑት ልቤን ነው የሚበላኝ። በጣም ነው የሚያሳዝነኝ። ለምን እንደሆነ አላውቅም። እግዚአብሔርን ነው የምላቸው። በጣም በቃ ልቤ ስፍስፍ ነው የሚልለት ብቻ እንኳን ተከፈተለት ሳይ እንደ እግዚአብሔር ይስጣችሁ እንደ እናንተ ልጆች ተባረኩ ነው ምለው። እውነት እና የጨረቃ ፋሚሊዎች እንግዲህ ሰብስክራይብ አድርጉ፣ ላይክ አድርጉ። ለምንድን ነው የማታደርጉት? ደዚህ ላፍጠጥባችሁ። እንዴት ማንኛውም